የቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ኮሌጅ ለሁለት መቶ ተማሪዎች የስራ ፈጠራ ስልጠና ሰጠ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ኮሌጅ ሰኔ አራት ቀን 2017 ዓ ም ለ200 ተማሪዎች ስልጠና እየሰጠ ይገኛል። ስልጠናው ከኢየሱሳውያን የስደተኞች አገልግሎት ማህበር ጋር በመተባበር የሚሰጥ ሲሆን በዋናነት በዲጂታል ክህሎቶች ተቀጣሪነትና ስራ ፈጠራ ላይ ያተኮረ ነው። በዚህ ስልጠና በተለይም ስደተ ሰራተኞች ስራ የሌላቸውና ወጣቶች የሚገኙ ሲሆን አሁን ያለንበትን ዘመን ያማከለ የዲጂታል አገልግሎትን በመጠቀም ወጣቶቹና ስራ ፈላጊዎች እንዴት ስራን መስራት እንደሚችሉ በስፋት ያስተምራል። ዛሬ የሚሰጠው ወርክሾፕ ከጄዙዊት ሪፍዩጂ ሰርቪስ ጋር በመተባበር የዲጂታል የኢምፕሎይብሊቲና የኢንተርፕሪነርሽፕ ስኪል ማዳበሪያ ስልጠና ነው እየተሰጠ ያለው። ይህ ስልጠና የሚሰጣቸው ለእነማን ነው? ሬፊውጂስ አጠቃላይ ከተለያየ ቦታ ለመጡ ስደተኞች፣ ለስደት ተጋላጭ ለሆኑ ኢትዮጵያውያን ወጣቶች እና ከተለያየ ሀገር ለመጡ ስደተኞች ነው እየተሰጠ ያለው። ሜንሊ ለኤርትራውያን፣ የተወሰኑ ከኮንጎ የመጡ ስደተኞች አሉ፣ ከደቡብ ሱዳን የመጡ ስደተኞች አሉ። ስለዚህ ሜንሊ የስልጠናው ይዘት ምንድን ነው? አንደኛ ወደ ሙያ ትምህርት ከመሄዳቸው በፊት ስራ ፈጣሪዎች ከሆኑ ኢንተርፕሪነርሺፕ ምን ማለት እንደሆነ፣ ስራ ፈጠራ ምን ማለት እንደሆነ፣ ሁለተኛ ስራ ፈላጊዎች ከሆኑ ደግሞ እንዴት አድርገው በዲጂታል ፕላትፎርሙን ተጠቅመው ስራ ማፈላለግ ይችላሉ፣ ስራ ፈጣሪዎቹ ደግሞ እንዴት አድርገው ስራቸውን በዲጂታል ፕላትፎርሙ ተጠቅመው ስራቸውን ማስተዋወቅ ይችላሉ የሚለውን አጠቃላይ እንትን ለማለት ነው። ስለዚህ በሁለት የተከፈለ ነው። አንደኛ የቢዝነስ ሴክሽን ስልጠና አለው። የቢዝነስ ሴክሽን ማለት ኢንተርፕሪነርሺፕ ምንድን ነው፣ ከዛ ማርኬቲንግ ምንድን ነው የሚለውም ማለት ነው። ሁለተኛ ደግሞ የዲጂታል ሴክሽን አለው። የዲጂታል ክፍሉ ላይ ከኮምፒውተር አጠቃቀም ጀምሮ ኢንተርኔት አጠቃቀም፣ አጠቃላይ ዲጂታል ሚዲያውን እንዴት ተጠቅመው ስራ ይፈልጋሉ፣ የሰሩትን ስራ ያስተዋውቃሉ፣ ማርኬት ላይ እንዴት ይወጣሉ። ሶስተኛ ደግሞ እንዴት ዲጂታል ሚዲያውን ተጠቅመው ቤታቸው ተቀምጠው ስራ መስራት ይችላሉ። ዲጂታል ሚዲያው ላይ ብዙ የስራ ኦፖርቹኒቲዎች አሉ። ስለዚህ የቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ዋና ፐርፖዙ ወጣቶች ላይ መስራት ስለሆነ እነዚህ ከተለያየ ቦታ የመጡ ስደተኞች፣ ለስደት ተጋላጭ ወጣቶች አጠቃላይ ይህንን ስልጠና እንዲወስዱ ከዛ የሙያ ስልጠና ይወስዳሉ። ከዚህ እንደወጡ ማለት ነው። እዚህ ውስጥ አሁን ሁለት አይነት ግሩፕ ነው ያለው። አንደኛው ግሩፕ ሰልጥኖ የጨረሰ ግሩፕ አለ፣ ሙያ ሰልጥኖ የጨረሰ ግሩፕ። ስለዚህ ወይ ስራ ይፈጥራል ወይ ስራ ይቀጠራል፣ ወይ ደግሞ ቤቱ ተቀምጦ ዲጂታል ሚዲያውን ስልኩን እንኳን ተጠቅሞ ስራ ይሰራል ማለት ነው። አሁን ላይ እየተስፋፋ ያለው የስራ አጥነትን ለመቀነስና ወጣቶች የስራ ፈጠራን እንዲለማመዱ እንዲሁም በስደተኞች ላይ የሚደርሰውን አሉታዊ ተፅዕኖ ለመቅረፍ እንደሚረዳ ተገልጿል። ሙያውን እንዲሁ እድል ስላገኙ ብቻ የሚጠቀሙ ሰዎች ከነበሩ እነዛ ሰዎች በአግባቡ መርምረው ሙያ መቀየር ያለባቸው ካሉ ከራሳቸው ፍላጎት ገበያው ከሚፈልገው ጋር አስማምተው ሙያውን መርጠው እንዲማሩ ወደው እንዲማሩ ያስችላል። ወደው የሚማሩት ሙያ ተወዶ የሚማር በኢንተረስት የምንማረው ነገር ስለሆነ በኢንተረስት ከተማሩት ውጤታማ ይሆናሉ።